ይህ የሞት መንገድ እያሉ የሚጠሩት የቦሊቪያ መንገድም እንደ ቀልድ ብዙ ሰዎችን የቀጠፈ አደገኛ መንገድ ነው። ሰላም ውድ የሉሲቲቭስ ቤተሰቦች፣ መቼስ አንዳንድ የዓለማችን ክፍሎች ላይ የሚገኙ መንገዶች እንኳን ለመጓዝ ቀርና ለማየት ራሱ የሚያዳግቱ ሲሆን ታዲያ እኛም ለዛሬ በሞትና በሕይወት መካከል ሆነው የሚጓዙባቸውን የዓለማችን አደገኛ መንገዶችን ልናስቃኛችሁ ነውና አብራችሁን ቆዩ። አስራአምስተኛ ጓሊዮንግታናል መንገድ ይህ ከተራሮች ተፈልፍሎ ልክ እንደ ወጥ መንገድ የተሰራው የተራራ ላይ መንገድ እጅግ አስገራሚና ለመንገደኞችም አድገኛ የሆነ መንገድ ሲሆን ነገሩን ድንቅ የሚያደርገው ደግሞ አስፓልቱን የሰሩ ሰዎች በቂ ልምድና እውቀት ያላቸው ባለሙያዎች ሳይሆኑ ራሳቸው የአካባቢው ነዋሪዎች መሆናቸው ነው። ይህም የሆነበት ምክንያት በድሮ ጊዜ የአካባቢው ነዋሪዎች ከተቀረው ዓለም ጋር ለመገናኘት ያላቸው ብቸኛ አማራጭ የመንገድ ስለነበር ራሳቸው ሥራቸው ለመሥራት እንደተገደዱ ይነገራል። አይበለውና አደጋ ቢፈጠር እንኳ አካባቢው ከከተማ ወጣ ያለ በመሆኑ አፋጣኝ እርዳታ ለማግኘት እጅግ አዳጋች ሲሆን፣ ታይሃንግ ተራራ ላይ ተቆፍሮ የተሰራው የአስፋልት መንገድ ታዲያ መተላለፊያ ዋሻዎችም ያሉ ሲሆን፣ መንገዱ ከመንገድነት ባለፈም የታጣቂዎች መደበቂያም ጭምር ሲሆን፣ የጥንታውያን ጓሊዮንግ ነዋሪዎች በወቅቱ የነበረውን የሃን መንግስትን በመቃወም የተነሱ ታጣቂ ኃይሎች ጥሩ መደበቂያ ነው። ታዲያ ይህ ብዙ መስዋዕትነት የተከፈለበት መንገድ የአካባቢው ነዋሪዎች ያላቸውን ከብቶች ጭምር በመሸጥ በመዶሻና በሌሎች የእጅ መሳሪያዎች አማካኝነት አንድ ሜትር ለመስራት እስከ ሶስት ቀናት ድረስ እየፈጀባቸው የሰሩት እንደሆነም በታሪክ ይነገርላቸዋል። አስራ አራተኛ ኪለር ማውንቴን ይህ አስር ማይል ርቀትን የሚያካልል በፓኪስታን ውስጥ ባለ ተራራማ ስፍራ ላይ የተገነባ መንገድ ከስሙ ለመገመት እንደሚቻለው እጅግ አደገኛ መንገድ ሲሆን የመንገዱን አደገኛነት በተዘዋዋሪ የሚገልጸው የተገነባበት ተራራ ስያሜ ሲሆን ኪለር ማውንቴን ወይንም ገዳዩ ተራራ በመባል ይታወቃል። ይህ አስቸጋሪ መንገድ ታዲያ እጅግ ጠባብ ሲሆን፣ አንዳንድ ቦታዎቹም እንደውም ከማስፈራታቸው የተነሳ በእግር መሄድ የሚያሰኝ ነው። አስፈሪ መንገድ ነው። ታዲያ አይበለውና አደጋ ቢከሰት እንኳ መኪናው የሚጠብቀው አውጣ ከመሬት ረጅም ርቀት ከፍታ ላይ ካለው ገዳዩ ተራራ ላይ ተምዘግዝጎ መውደቅ ሲሆን ከዚያ አደጋ በኋላ መትረፍም ፈጽሞ የማይታሰብ ነገር ነው። አስራ ሶስተኛ ፓቴዮ ፓሎ ፔርዲካ መንገድ ይህ አፍ ላይ ለመጥራት ከበድ ያለ መንገድ ግሪክ ውስጥ አኮሊያ አክናኒያ ተብሎ በሚጠራ ስፍራ ላይ የሚገኝ ሲሆን አደገኛ የሚያደርገው ዋነኛው ምክንያት የመንገዱ መጥበብ እንዲሁም በየመንገዱ የሚፈጠሩት የተቆፋፈሩ የአስፋልቱ ክፍሎች ናቸው። ከዚህ በተጨማሪም መንገዱ ዝናብ በሚዘንብበት ወቅት የማንሸራተት ባህሪ ያለው ሲሆን ጎንና ጎን ላይ ምንም አይነት የደህንነት መጠበቂያ ያልተሰራበት መሆኑም ይበልጥ አደገኛ ያደርገዋል። በአጠቃላይ ሰላ 30 ኪሎ ሜትር የሚያካልለው ይህ መንገድ ቁልቁለታማ በመሆኑ ለሹፌሮች ፍሬን ለመያዝና ቁጥጥር ውስጥ ለማድረግ እጅግ አስቸጋሪ ነው። 12ተኛ 52 ዋሻዎች የሚያልፈው መንገድ ይህ ጣሊያን ውስጥ የሚገኝ ተራራ ላይ የተሰራ መንገድ ልዩ የሆነ መልካምድራዊ እይታን የተላበሰ ሲሆን በጣሊያንኛ ስትራታ ዴላ ፊፍቲቱ ጋለሪያ በመባል የሚታወቅ መንገድ ሲሆን ትርጓሜውም ባለ አምሳ ሁለት ጨለማ ዋሻዎች መንገድ የሚል አቻፊቺ ተሰጥቶታል። የመንገዱ አሰራር ለመኪና ምቹ ያልሆነና ኮረኮንች የሚበዛው ቢሆንም ይህ ግን መኪኖችን ከመምጣት አላገዳቸውም። ይህ መንገድ ታሪካዊ ዳራውም ረጅም ዓመታትን ያስቆጠረ ሲሆን በመጀመሪያው የዓለም ጦርነት ለወታደሮች መተላለፊያ ይሆን ዘንድ ተብሎ የተሰራ መንገድ ነው። ይህም የመንገዱን አስቸጋሪነት ለመረዳት በቂ ማስረጃ ሲሆን ከስያሜው መረዳት እንደሚቻለው በመንገዱ ውስጥ ለውስጥ ጨለማ የሆኑ ዋሻ መሳይ መንገዶች ያሉ ሲሆን፣ ይህም ተደጋጋሚ የሆነ ከጨለማ ወደ ብርሃን የሚደረግ ልውውጥ የሾፌሮችን የትኩረትና የእይታ ሁኔታ በማሳባት ብርሃን ላይ ሲወጡ መንገድ ስተው የመጋጨት እድላቸው ከፍተኛ ያደርገዋል። 11ኛ. ሙዲያ ፓስ። ይህ መንገድ በቪየትናምና ላውስ ሀገራት መካከል የተዘረጋና ሁለቱን ሀገራት የሚያገናኝ መንገድ ሲሆን በተለይም በ1960 ዎቹ እንደሚነገረው በቪየትናም ጦርነት ወቅት በዋነኛነት ግልጋሎት ላይ ይውል ነበር። ነገር ግን መንገዱ በርካታ ቁጥር ያላቸው ከባድ ተሽከርካሪዎች የሚያልፉበት በመሆኑ እንዲሁም ከፍተኛ የትራፊክ መጨናነቅ የሚታይበት መንገድ በመሆኑ በአደገኛነቱ በዓለም አቀፍ ደረጃ ይታወቃል። በተጨማሪም በቂ የሆነ እድሳት ያልተደረገለት መሆኑም እንዲሁ በርካታ ቁጥር ያለውን አደጋ እንዲከሰት ካደረጉት ምክንያቶች ውስጥ አንዱ አድርጎታል። አስረኛ ሲቹዋን ቲቤት ሃይዌይ ይህ መንገድ እጅግ አደገኛ ከመሆኑ የተነሳ በመንገዱ መኪና ከሚያሽከረክሩ አንድ ሺህ ሾፌሮች መካከል ሰባ አምስት የሚሆኑት በሚደርስባቸው አደጋ ህይወታቸው ያልፋል። ይህም በፐርሰንት ሲሰላ ወደዚህ መንገድ ከሚያልፉ መኪኖች መካከል አስር በመቶ የሚሆኑት ህይወታቸውን ያጣሉ እንደማለት ነው። ለዚህ መንገድ አደገኛነት እንደ ዋነኛ መንስ የሚነሳው የአካባቢው አስቸጋሪ የአየር ጸባይና መንገዱ የተሰራበት ተራራማ ስፍራ ላይ እየተሸረፉ ወደ መንገዱ የሚወድቁ ትላልቅ አለቶች ሲሆኑ፣ ይህ መንገድ ተራራማ ቦታ ላይ የተገነባ ሲሆን በአጠቃላይ 200 ኪሎ ሜትሮችን የሚያካልል ነው። ታዲያ ይህንን ሁሉ ርቀት በዚሁ መንገድ ለማቋረጥ ጉዞ የጀመረ አንድ መኪና መንገዱን ለመጨረስ በትንሹ ከሳምንታት ያላነሰ ጊዜ የሚፈጅበት ሲሆን በጉዞ መካከልም አጥንት የሚሰብሩ ቀዝቃዛ የአየር ጸባይን መቋቋም ይጠበቅባቸዋል። ዘጠኛ ስኪፐርስ ካይኒዮን ሮድ። ይህ አስቸጋሪ መንገድ የሚገኘው ኒውዚላንድ ውስጥ ሲሆን አንድ መኪና በዚህ መንገድ ጉዞን ጨርሶ ያለምንም አደጋ መውጣት እድሉ እጅግ አናሳ ነው። በዚህም የተነሳ አብዛኛዎቹ የኢንሹራንስ ድርጅቶች በዚህ መንገድ ላይ በተለየ መልኩ ምንም አይነት አገልግሎት እንደማይሰጡ የሚነገር ሲሆን መንገዱ በአጠቃላይ አስር ማይል ርቀትን የሚያካለና ቆንጆ መልካም ምድራዊ እይታ ያለው መንገድ ነው። መንገዱ በ19ኛው ክፍለ ዘመን በአካባቢው ነዋሪዎች አማካ ጥንካሬ ባልተሟላለት መሳሪያዎች ተራራውን ፈልፍለው የሰሩ ሲሆን አብዛኛው የመንገዱ ክፍል በአንድ ጊዜ ከአንድ መኪና በስተቀር ሌላ ተጨማሪ መኪና አያስተናግድም። ስምንተኛ ስቴልቪዮ ፓስሮድ ይህ በሀገረ ጣሊያን አልፕስ ሰንሰለታማ ተራራዎች ላይ የተገነባ ሁለት ማይል ርቀት ብቻ ያለው አጭር መንገድ ቢሆንም የመንገዱ እጥረት ግን ከአደገኛነቱ አላገደውም። ታዲያ መንገዱን አደገኛ ያደረገው ነገርም በቦታው የሚነፍሰው ከባድ ነፋስ ሲሆን በተጨማሪም ከ72 በላይ የሚደርሱ እጥፋቶች በግዴለሽነት ለሚያሽከረክሩ ሹፌሮች የአደጋ መፈጠሪያ መንስኤ ስለሚሆን ነው። ከዚህ በተጨማሪም መንገዱ የተሰራበት አስር ሺህ ጫማ ከፍታ ላይ መሆኑ ሌላኛው ተጨማሪ የአደጋ ስጋት ሲሆን መንገዱ ለመጀመሪያ ጊዜ የተሰራው በ19ኛው ክፍለ ዘመን ሲሆን እስካሁንም ድረስ ምንም አይነት እድሳት አልተደረገለትም። ይህንንም አስቸጋሪ ያደረገው ነገር በጊዜው መንገዱ የተሰራበት ምክንያት በወቅቱ ለነበሩት እንደ ፈረስና ጋሪ ያሉ የትራንስፖርት አማራጮች ለመገልገያነት ሲሆን አሁን ላይ መኪኖቹን በመንገዱ ለመሄድ አስቸጋሪ ያደረገባቸው ዋነኛ ምክንያትም ነው። ሰባተኛ ጄምስ ዳልተን ሃይዌይ በመጀመሪያ ስለዚህ መንገድ የሰማ ሰው ከሌሎች በአሜሪካ ከሚገኙ መንገዶች የተለየ የአደጋ ስጋት ይኖረዋል ብሎ አይገምትም። መንገዱን አደገኛ ያደረገው ደግሞ በየመንገዱ መሀል ላይ የሚገኙት የተቆፈሩ ቦታዎች እንዲሁም የሚነፍሰው ጠንከር ያለ ነፋስ ሲሆን፣ ይህ መንገድ በዙሪያው በአላስካ በረዷማ የአየር ሁኔታ የተከበበ ነው። በአጠቃላይ አራት መቶ ማይል ርቀትን የሚያካልል ሲሆን አይበለውና በመንገድ መሃል አንዳች አደጋ ቢገጥም እንኳን እርዳታ የማግኘት እድሉ እጅግ አናሳ ነው። በመንገዱ ዙሪያ ሶስት ከተሞች ብቻ የሚገኙ ሲሆን በውስጣቸውም ያሉት ቋሚ ነዋሪዎች ከ730 ሰዎች አይበልጡም። በተለያዩ ጊዜያትም ከዚህ መንገድ ጋር በተያያዘ የተለያዩ አስፈሪ ታሪኮች መሰማታቸውን ተከትሎ የተለያዩ ፊልሞችን ለመስራትና ለየት ያለ እይታ ለማግኘት እዚህ መንገድ ላይ መቅረጽ የተለመደ ነገር ነው። ስድስተኛ ሃይዌይ ቱ ሄል ወይንም የሲኦል መንገድ አላባማ ውስጥ የሚገኘው ሩት 431 በመባል የሚታወቅ ይህ መንገድ አደገኛነቱን የሚያሳብቁ ዋነኛ ምልክት በየመንገዱ ዳር በነጭ ምልክት የተቀመጡበት አደገኛ መንገድ ሲሆን በመንገዱ ላይ ከሚደርሰው አደጋ ብዛት የተነሳ በዓለማችን እጅግ አደገኛ ከሚባሉ መንገዶች መካከል በቀዳሚነት የተቀመጠ መንገድም ነው። አደገኛ ያስባለው ዋነኛ ምክንያትም በመንገዱ የሚያልፉት መኪኖች ከፍተኛ ፍጥነት እንዲሁም በየጊዜው የሚቀያየረው የመንገዱ ቁጥር ነው። በተጨማሪም በአካባቢው ባለው ጭጋጋማ የአየር ጸባይ አማካኝነት በሚፈጠረው ጉም በሹፌሩ ዘንድ የሚፈጥረው ብዥታ ለእይታ የሚያስቸግር ነው። አምስተኛ ዘ ሮድ ኦፍ ቦንስ። የዚህ መንገድ ዋነኛ ስም ፌዴራል አውቶሞቢል ሃይዌይ ኮምቢያ የሚሰኝ ሲሆን በምስራቃዊ ሩሲያ የተገነባ ነው። ነገር ግን በቅጽል ስሙ ያጥንት መንገድ ተብሎ እንዲጠራ ምክንያት የሆነው በየመንገዱ የሚደርሰው አደጋ ሲሆን በሶቪየት ሕብረት ዘመን የተያዙ የተለያዩ ምርኮኞችና እስረኞች በጉልበት በዝበዛ የሰሩት መንገድ እንደሆነም ይነገራል። በስራቸው ማለም በሚሊዮኖች የሚቆጠሩ ባሪያዎች ሕይወታቸው እንዳለፈና እንዲቀበሩ የተደረገው በዚሁ እየሰሩት በነበረው መንገድ ላይ እንደነበርም ይነገራል። ታዲያ ይህ መንገድ የተሰራበት ስፍራ በከፍተኛ ቅዝቃዜውና በበረዶ ግግሩ የሚታወቅ ሲሆን በዚህ ስፍራ ሰዎችን ለመቅበር በረዶን መቆፈር እጅግ አዳጋጅ ስለሚሆን የሞቱ ሰዎችን በመንገዱ ዳር ጥሎ መሄድ የተለመደ ነበር። ከመንገዱ አቅራቢያ ኦንያካን የተሰኘች መንደር በ100 ኪሎ ሜትር ርቀት ላይ የምትገኝ ሲሆን ይህች መንደር የዓለማችን ቀዝቃዛ ቦታ የሚል ሪከርድም ተሰጥቷል። አራተኛ ሃይዌይ ኦፍ ዴስ ወይንም የሞት መንገድ የሞት መንገድ በሚል ስያሜ የሚታወቀውና ብራዚል ውስጥ ከሚገኙ መንገዶች ውስጥ በርዝመቱ ሁለተኛ ደረጃን የያዘው ይህ መንገድ በአደገኛነቱም የቀዳሚነት ስፍራን ይዟል። አደገኛ ያስባለውም በየአመቱ ቢያንስ በመንገዱ በሺዎች የሚቆጠሩ ሰዎች ሕይወታቸውን ስለሚያጡ ሲሆን በተጨማሪም በመንገዱ ዙሪያ ያለው ስፍራ ላይ የጦር መሳሪያ የታጠቁ ዘራፊዎችና ወንበዴዎች ስለሞሉበት ነው። ታዲያ በዚህ መንገድ የሚያልፉ መኪኖችን በማስፈራራት ይዘርፋሉ ባስ ሲልም ህይወታቸውን እስከ ማጥፋትም ይደርሳሉ። መንገዱ በጥቅሉ 5000 ኪሎ ሜትሮች የሚረዝም ሲሆን የመንገዱ አስቸጋሪነትም ከፍተኛ ቁጥር ያለው የትራፊክ አደጋ መንስኤ ሆኗል። ከሳኦ ፖሎ እስከ ክሬቲ ፓይ የተዘረጋው የመንገድ ታዲያ ቁጥራቸው ከፍተኛ የሆኑ መኪኖችን የሚያስተናግድ ሲሆን ከነዚህ መኪኖች መካከል 60% የሚሆኑት የከባድ ጭነት መኪኖችና ተሳቢዎች ናቸው። ከመንገዱ መጥበብ በተጨማሪም አስፓልቱ ላይ የተሰመረ መለያም መስመር ስለሌለ በአንዴ የሚያልፉ ሁለት መኪኖች የመጋጨት እድላቸው እጅግ ከፍ ያለ ነው። ሶስተኛ ሃልሲማ ሃይዌይ ሃልሲማ ሃይዌይ ፊሊፒንስ ውስጥ ካሉ መንገዶች መካከል በግንባር ቀደምነት የሚጠቀስ ሲሆን የቱሪስት መስህብም ጭምር ነው። ቤግዊን ተራራ ላይ ተፈልፍሎ የተሰራው ይህ ሀይዌይ ከመሬት ያለው ከፍታ 2300 ሜትር ሲሆን ጠቅላላ ርዝመቱ 150 ኪሎ ሜትር ነው። የዓለማችን እጅግ አደገኛ ከሚባሉት መንገዶች መካከል ዋነኛው ሲሆን አደገኛ ያስባለው ምክንያትም መንገዱ ብዙ ዘመናትን ያስቆጠረ እንደመሆኑ መጠን ይህ ነው የሚባል እድሳት አልተደረገለትም። በተጨማሪም በየመንገዱ መሃል ያሉት የሚያንሸራትቱ ስፍራዎች ለአሽከርካሪዎች የአደጋ ስጋት ሆኖ ቆይተዋል። ሁለተኛ ኪለር ሃይዌይ ወይንም ገዳዩ መንገድ። ይህ መንገድ ፊሊፒንስ ውስጥ የሚገኝ ሲሆን ይህን ቅጽል ስም ያገኘው በመንገዱ የሚደርሱት የትራፊክ አደጋዎች ብዛት የተነሳ ነው። ይህ መንገድ ከመኪኖች በተጨማሪ በርካታ እግረኞችና ሳይክለኞችም የሚጠቀሙበት ሲሆን በዚህም የተነሳ እግረኞችና ሳይክለኞች በመኪና የመገጨት አደጋ በተደጋጋሚ ይደርስባቸዋል። ይህ ስምንት ማይል ርቀት ያለው መንገድ እስከ 18ት የሚሆኑ ተገንጣይ መንገዶችም ያሉ ሲሆን በዚህ መንገድ ታዲያ በቀን ቢያንስ አምስት አደጋዎች ይከሰታሉ። ከእነዚህም አደጋዎች መካከል የአንበሳውን ድርሻ የሚይዙት በግዴለሽ አነዳዳቸው የሚታወቁት የባስ ሹፌሮች ሲሆኑ ከዚህ በተጨማሪም መንገዱ ምንም አይነት የመንገድ መብራት ያልተገጠመለት በመሆኑ በተለይም በምሽት አሽከርካሪዎች ለአደጋ ተጋላጭ እንዲሆኑ ያደርጋቸዋል። አንደኛ ሮድ ኦፍ ዴስ ይህ ቦሊቪያ ውስጥ የሚገኝ መንገድ የዓለማችን እጅግ አደገኛው መንገድ ሲሆን በተለይም ተሳቢ መኪኖችና አውቶቡሶች ይጠቀሙበታል። በአካባቢው ነዋሪዎች ዘንድ ካሚሎ ዴሌሞንቴ በሚል ስያሜ የሚታወቅ ሲሆን 3000 ሜትር ከፍታ ላይ ከተራራ ስር ተፈልፍሎ የተሰራ መንገድ ሲሆን መንገዱን እየሰሩትም ከአንድ መቶ ዓመታት በፊት ፓራጓይ ዜግነት ያላቸው እስረኞች ናቸው። መንገዱ ጠባብ ከመሆኑ በተጨማሪም በጎንና ጎን ምንም ዓይነት የደህንነት ግንባታ ያልተደረገለት ሲሆን፣ ነገር ግን በአሁኑ ሰዓት በዚህ አደገኛ መንገድ ላይ የሚደርሰውን አደጋ ለመቀነስ ታስቦ የተገነባ ሌላ ደህንነቱ የተጠበቀ አማራጭ መንገድ ግንባታው ተጠናቆ በስራ ላይ ውሏል። እናም አንዳንድ እንዲህ ያሉ አስገራሚ መንገዶች በዓለማችን ላይ አሉ ለማለት ያክል ይህንን ቪዲዮ በዚህ መልኩ አቀረብንላቸው። አብራችሁን ስለነበራቸው ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩልን።